የጣሊያንን ወራሪ ኃይል አሳፍረው በመመለስ ትልቅ ጀብድ ፈጽመዋል። በአርበኝነት ዘመናቸው ከስድስት ጊዜ በላይ ቆስለዋል። ጀግንነታቸው በዓለም የተመሰከረላቸው ናቸው። ጣሊያኖች በሚስታቸውና በልጃቸው እጅ እንዲሰጡ ቢያባብሏቸውም ለእናት ሀገራቸው ሲሉ አሻፈረኝ ያሉ ናቸው። ከድል በኋላም የሀገርን ሰላም በማጽናት ወደር የማይገኝላቸው ናቸው። በጦር ሚኒስትርነት ሀገራቸውን እያገለገሉ ሳለ በተለምዶ በታህሳሱ ግርግር በተሞከረው መፈንቅለ መንግስት የህይወታቸው ፍጻሜ የሆነው ራስ አበበ አረጋይ በፈረስ ስማቸው አባ ገስጥ የህይወት ታሪካቸውንና የአርበኝነት ዘመናቸውን እንዲህ ሰንደነዋል ኮበት 1927 ዓ.ም ህዳር 26 ቀን በምስራቅ ኢትዮጵያ በምድረ ኦጋዴን በወልወል በኩል ጣሊያን የጫረው ሰዓት እየተባባሰ መጣ። ሞሶሎኒ በወሎል በኩል ድንበር መግፋቱ አልበቃ ብሎት መስከረም 22 ቀን 1928 ዓ ም በኤርትራና በሶማሌ ቅኝ ግዛቶች በኩል በሁለት ግንባር ወራሪ ሰራዊቱን በኢትዮጵያ ላይ አዘመተ። ንጉሠ ነገሥቱም ጠላት ለመመከት ወዲያውኑ የክተት አዋጅ አወጁና ዘመቻው ተጀመረ። የኢትዮጵያ ሰራዊት የዘመተው ወደ ሰሜን ግንባር በጦር ሚኒስትሩ በራስ ሙሉጌታ ይገዙ ወደ ምስራቅ ግንባር ደግሞ በሀረሩ ሀገረ ገዥ በደጅ አዝማች ነሲቡ ዛአማኔል አዝማችነት ነበር። ቀዳሚውን ጦር ለማጠናከር ውጊያውን በክብር ለመምራት የክብር ዘበኛ ሰራዊት ይዘው ንጉሠ ነገሥቱ ወደ ሰሜን ግንባር ዘመቱ። ያኔ አዲስ አበባ ከተማን እንዲጠብቁ ባላምባራስ አበበ አረጋይ የተመደቡ በ1928 ዓ ም ከመላው ኢትዮጵያ የተውጣጣው ጦር በሁለት ግንባሮች ከጠላት ጋር ሲዋደቅ የመናገሻይቱን ከተማ አዲስ አበባን ከወራሪው ኃይል የመከላከል ኃላፊነት የተሰጠው ለአራዳ ዘበኞች ነበር። በዛን ወቅት ነበር አበባ አረጋይ በባላምባራስነት ማድረግ የአራዳ ዘበኞች አዛዥ ሆነው የተሾሙት። ከወራት ውጊያ በኋላ የጠላት ጦር ወደ አዲስ አበባ ገሰገሰ። ንጉሠ ነገሥቱ በተሰበረ መንፈስ ከሰሜኑ የጦር ግንባር ወደ አዲስ አበባ መመለስ የከተማውን ነዋሪ የህሊና ውጥረት አከበደው። ሚያዝያ ሁለት ቀን 1928 ዓ ም ምን መደረግ እንዳለበት ለመምከር በታላቁ ቤተ መንግስት ከፍተኛ ጉባኤ ተደረገ። ስለ ጦርነቱ ከብዙ ክርክርና ጭቅጭቅ በኋላ በማግስቱ ውሳኔ ተላለፈ። ንጉሠ ነገሥቱ ወደ ዓለም መንግሥታት ሄደው እንዲያመለክቱ እስከዚያው ድረስ ጦሩ በየቦታው ተሰማርቶ በሽፍትነት እየተከላከለ እንዲጠብቅ ተብሎ ተወሰነ። በዚህ መሰረት ንጉሠ ነገሥቱ ቤተሰቦቻቸውን ጥቂት ታላላቅ መኳንንትንና የቅርብ ረዳቶቻቸውን አስከትለው ሚያዝያ 4 ቀን 1928 ዓ ም በባቡር ወደ ጅቡቲ ተጓዙ። የአዲስ አበባ ከተማ ተጠባባቂ ከንቲባ ብላታ ታከለ ወልደ ሐዋርያት የከተማዎች ሹማምንትን ሰብስበው መከሩ። በከተማ ውስጥ ለመከላከል መሞከር ሰላማዊ ህዝብን ማስጨረስ ነው አሉ። ስለዚህ አዲስ አበባ ለቆ በመውጣት በዱር በገደል የፋኖ ውጊያ ለማድረግ ተወሰነ። በዚህም ጊዜ ራስ አበበ አረጋይ አባ ገስጥ እናታቸውን፣ ባለቤታቸውን፣ ልጆቻቸውን ይዘው ስድስት ወንዶችንና ሶስት ሴቶችን አስከትለው ለአርበኝነት ተጋድሎ ወደ ሰሜን ሸዋ ግንቢጭ ይሄዱ። አባ ገስጥ ጅሩ ደርሰው የሆነው ሁሉ ለህዝቡ በመንገር ከእሳቸው ጋር የሚሰለፉ አርበኞችን አሰባሰቡ። ተበታትኖ የነበረው የክብር ዘበኛና የአራዳ ዘበኛ ጦርም የእርሳቸው መምጣት ሲሰማ ወዳለበት በመሄድ ተሰባሰበ። አባ ገስጥም ከክብር ዘበኛ፣ ከአራዳ ዘበኞች እንዲሁም ከአካባቢው ነፍጠኞች መካከል የአዛዥነት ችሎታና የወታደርነት ሙያ ያላቸውን መርጠው በአለቃ በአለቃ አደራጁ። አባ ገስጥ ወደ ትውልድ ሀገራቸው መግባታቸውን የሰማው የጠላት ጦር በቀኛዝማች ቁምቢ ከምሲ በተባለው በባንዳ መሪነት ከደብረ ብርሃን ተነስቶ በድንገት አደጋ ለመጣል እየመጣ እንደሆነ ሰሙ። በአጭር ጊዜ ያሰባሰቡትን ወዶ ዘማች በአንድ ቦታ እንዲከት አደረጉ። የአባ ገስጥ ሰራዊት በሚያውቀው ጥሻ እየተሽሎኮለከ ወደ ግዳጅ ስፍራው ተጓዘ። የተደገሰለትን ሳያውቅ በቀኝ አዝማች ቁምቢ መሪነት ተግበስብሶ የመጣው የጠላት ጦርም ከከበባው መሃል ገባ። ከጧት እስከ ማታ ድረስ ሲዋጉ አሉ። አባ ገስጥ ወዲያና ወዲህ እየተሯሯጡ ሲተኩሱና ሲያስታኩሱ አሉ። ሰራዊታቸውም በጀግንነትና በልብ ሙሉነት ተዋጋ። አዲስ መሳሪያ በመያዝ አባ ገስጥን ከቻለ ለመያዝ ካልቻለ ደግሞ ለመደምሰስ እየተኩራራ የመጣው የደብረ ብርሃኑ ሀገረ ገዥ ኮርኔል ትራኪያኒ ሹክክ ብሎ የተረፈውን ሰራዊት በመሰብሰብ ወደ መጣበት ወደ ደብረ ብርሃን ፈረጠጠ። በአምስት ዓመቱ የአርበኞች የትግል ወቅት ከቦታ ቦታ መዘዋወር ግድ ነበር። ምክንያቱም አዳኝም ታዳኝም ነበሩና አባ ገስጥ ወደ ግንደ በረት ለመሄድ ከመርሃ ቤት የተነሱ የሙገርን ወንዝ ተሻግረው ማዶ እንደደረሱ መንከራተት የበዛባቸው ባለቤታቸው ወይዘሮ ቆንጅት አብነት በድንገት ምጥ ያዛቸው። ምጡ ከመንደር ለመድረስ ፋታ አልሰጣቸውም። ሰኔ 17 1929 ዓም። ወንድ ልጅ በግንደ በረት በረሃ በደህና ተገላገሉ። በአስር ወሩ በአንቀልባ አዝሎ በጅሩ በረሃ ሲንከራተት ከአዲስ አበባ በመጡ በ 13 ኛው ቀን ግንቦት 8 ቀን 1928 ዓ ም በድንገት ባረፈው ሕፃን ምትክ አበበ አረጋይ ሌላ ወንድ ልጅ አገኙ። ለአበበ አረጋይ አራተኛ ልጃቸው መሆኑ ነው። ወይዘሮ አድማስ ወርቅ ስዩምን በህግ አግብተው የበኩር ልጃቸው ዳንኤል አበበን በ1918 በማስከተል ሶስና አበበን በ 1920 ዓም አግኝተዋል። ባለቤታቸው ሲሞቱባቸው ሟች ሕፃንን አየል ወርቅን በኋላም ከወንደሰን የወለዱላቸውን የትግል ጓዳቸውን ወይዘሮ ቆንጂትን በ1921 ዓ.ም አገቡ። አባ ገስጥ በአንድ ቦታ መርጋት የለባቸውምና ባለቤታቸውን ከሌሎች ሴቶችና ከጠባቂዎቻቸው ጋር አንድ ቦታ እንዲደበቁ አድርገው ጉዟቸውን ቀጠሉ። ሴቶቹ ማንም ተመልሶ መጥቶ ስላልወሰዳቸው ረሃብ ሲጠናባቸው ከወንዶቹ አንዱ ወደ ደጋ ወጥቶ እህል ሸምቶ እንዲመጣ ተልኮ እህል ፍለጋ ሲማስን የጣሊያን ጦር ከሰፈረበት ቦታ በመድረስ በባንዶች ተያዘ። ጣሊያኖች ሲያሰቃዩት የአባ ገስጥ ባለቤትና ሴቶቹ ወደ ተደበቁበት ጫካ መራቸው። ጠባቂዎቻቸው የአልሞት ባይ ተጋዳይ ተኩስ ቢከፍቱም በጠላት ጥይት ወደቁ። ወይዘሮ ቆንጂት ሕፃኑ እንዳቀፉ ተማረኩ። ከአምስት ቀን ቆይታ በኋላ ወደ አዲስ አበባ ገቡ። ብዙም ሳይቆዩ ወደ ደብረ ብርሃን ተወሰዱ። ከዚያም ወይን ቤት አስገቧቸው። በደጃዝማች ወዳጄ ጥበቃ ስር አምስት ቀን ከተቀመጡ በኋላ መልሰው ወደ አዲስ አበባ አምጥተው በበጅሮንድ ለጥ ይበሉ። እንደገናም በደጃዝማች አባውቃው ቤት አምስት ወር ያህል ታሰሩ። በመጨረሻም ወደ ሸኖ ተልከው በስርዓት እንዲቆዩ ተደረገ። የባለቤታቸውና የልጃቸው መማረክ ከትግሉ ወደ ኋላ ያልጎተታቸው አባ ገስጥ ሌላ መከራ ሰሙ። ገና በ15 ዓመቱ ለሰራዊቱ ጥሩ ምሳሌ ትሆናለህ ብለው የበኩር ልጃቸው ዳንኤል አበበን ለውጊያ አሰልፈውት ነበርና በመጀመሪያ በተካፈለበት ውጊያ እግሩ ቆስሎ ተማረከ። በጦር ሜዳ ቆስለው የነበሩት እናታቸው ወይዘሮ አስካለ ጎበናም በሌላ ግንባር ውጊያ ላይ ተማረኩ። ራስ አበበ አረጋይ ግን የሁሉ ችግር መደራረብ ከአርበኝነት ተግባራቸው ፍንክች አላደረጋቸውም። የግንደ በረቱ ሀገረ ገዥ ለመውጋት ዘመቱና ከ700 ወታደሮች ጋር ድል አደረጉት። አባገስጥ የሰፈሩበት ደንገዜ ከሞፈረ ውሃ ባሻገር አንገዘ ማርያም ቤተ ክርስቲያን አቅራቢያ ከጅሮ የመጣው 48ኛው የጣሊያን ጦር ደግሞ የተከማቸው ከተጉለት በብርቃና ምድር ውሃ ወርዶ ልደታ ላይ ነበር። በዚህ ሁኔታ ተፋጠው ነበር የሚጠባበቁት። እንደተለመደው የጣሊያን ጦር አዛዥ ኩሬል ሜልቲ መድፉን አስጠምዶ አርበኞቹ የሚገኙበትን ጋራ በመድፍ መደብደብ ጀመረ። አውሮፕላኑ ምድርን የሚሰነጥቅ ድምፅ እያሰማ የእሳት አሎሎም በላሎ ምድር ላይ ይዘራ ጀመር። ምድሪቱም ቀውጥ ሆነች። የሠራ አካላቱ በቦምብና በመርፊ ቢታረስም ፍንክቻ ያላለው የደንገዜ ተራራ ለአርበኞች ጥላና መከታ ሆነ። አርበኛው ከጠላት መሃል እየፎከረ ገብቶ የጣሊያን ሰራዊት ገጦ ላይ አውሎ ንፋስ እንደመታው የበረሃ አሸዋ በየስፍራው በታተነው ነው የገጦሉ። የመሳሪያ ጥራትና ብዛት ሳይሆን ጀግንነት ምን እንደሚመስል ለጣልያኖች መሰከረ። የጣሊያንን ሬሳ አውሬዎች እየጎተቱ መጫወቻ አደረጉት። በዚያን ጊዜ ነበር መንዚዎች እንዲህ ብለው የገጠሙት፤ አጤ ኃይለሥላሴ ቅብ ቅብ ሲያሳርሱ ደጉራስ ጎበና ዘር ይዘው ደረሱ፤ እየቆራረጠ ሊጥለው ካንገቱ አበበ ጎበና መጣ ባለቤቱ። አባ ገስጥ ከፊታቸው ያለውን ጠላት እየረመረሙ በሰለሜ በኩል አቋርጠው አንሳሮ ገቡ። ራሳቸውን ካዘጋጁ በኋላ ጠላትን ለማጥቃት ባሻሚኮን ፊት አውራሪ ወንድምንህን ልጅ ገብሩንና ልጅ ደምሴን መትረየሱን ከነሰዎቻቸው ግንባር ቀደም አድርገው ወደ ካቢ ላኩ። የጣሊያን ጦር ካቢ አፋፍ ላይ ወጥቶ ከቃፊሮች ጋር ተታኮሰ። አባገስጥም ተኩሱን ሰምተው አርበኞችን በተለያየ ስፍራ አሰማርተው ሲያዋጉ አንድ ጣሊያን ተንደርድሮ ስለመጣባቸው የእጅ ቦምብ ነቅለው በመወርወር ከነረዳቱ ለቀብር እንዳይመች አደረጉት። በማከታተልም መትረየስ ተኳሹን ጭኑ ላይ አቆሰሉት። መትረየሱን እየጎተተ ለመሸሽ ሲፏቀቅ ዳምጦ የተባለ አርበኛ እየፎከረ ተንደርድሮ ሄዶ በጎራዴ ጥሎ መትረየሱን ነጠቀው። ውጊያው ጋብ እንዳለ አበበ አረጋይ አፋፍ ላይ ቆመው በመነጠር ሲመለከቱ የጠላት ጦር አዛዥ በመነጠር ውስጥ ብቅ በማለቱ በአሻጋሪ አልመው በመተኮስ እቆመበት ሲመቱት አጠገው የነበሩ ወታደሮች ሸሹ። ጠመንጃቸውን አንግበው የጠላት ጦር ወደምሸሽበት አቅጣጫ ገሰገሱ። ከባንዶቹ አንዱ አባገስጥን በመልክ ያውቃቸው ኑሮ አበበ መጣላችሁ ብሎ ለጓደኞቹ ሲናገር ለመሸሽ ከጉድጓዳቸው ሲወጡ አባገስጥ ቦምብ ነቅሎ ሰባቱን እዚያው አስቀራቸው። አባ ገስጥ ጠላት እርሳቸው ያሉበት እስኪመጣ አይጠብቁም። ያለበት ይሄዱ ነበር የሚያጠቁት። ቁምቢ ኩምሲ የተባለው የባንዳ አለቃ ቤት ድረስ በመሄድ ቤቱን አቃጥሮ ሊያመልጥ ሲል በጥይት ጥለው እዚያው እንዲቃጠል አድርገውታል። ኮሎኔል መልቲ ከፍች ጦር በመያዝ ሳያስቡት ያሉበት መጣባቸው። በመቻኮል ስፍራ ይዘው የተሳሳተ ተኩስ አሳይተው ሌሊቱን ወደ ዋዩ ተጓዙ። በማግስቱ እያቆራረጡ ገስግሰው መንዝ ደንገዝ የገቡ አርበኞቹ የሚውሉበትን በባንዳ በማሰለል የጣሊያን ጦር ከደሴው ከወሬሉና ከሌላም ቦታ በመሰባሰብ ሳጋ ላይ አባገስጥን ወጋቸው። በዚያ ውጊያ እንቁስላሴ እጃቸው ላይ አቶ አበበ ወልዴም ደግሞ ደረታቸው ላይ ቆሰሉ። በዚህ ዕለት የተደረገው ውጊያ የጨበጣ ነበር። አርበኞች የጠላት ወታደሮች በመተናነቅ ላይ እንዳሉ እንደ ተአምር የሚቆጠር ነገር ሆነ። ምንም ደመና ሳይኖር ዝናብ በመጣል ሰው ከሰው የማያስተያይ ከባድ ጉም አካባቢውን ሸፈነው፣ ከአደጋው የተረፉት አርበኞችም ከዚያ ለመውጣት ቻሉ። ከአባይ እስከ ከስም ወንዝ በመንቀሳቀስ አርበኞች ጠላትን ይፋለሙ ነበር። የቱንም ያህል የመርዝ ቦምብ ቢያወርዱ የመድፍ ጥይት ቢያደባላልቁ ጣሊያኖች አርበኞችን ማስገበር፣ ራስ አበበ አረጋይን መማረክ አልሆንላቸው ሲል የእርቅ ድርድር መረጡ። ለዚህ ዓላማቸውም በራስ ኃይሉ ተክለ ሃይማኖት በኩል ከጣሊያኖች ጋር ድርድር በጀመሩት በደጃዝማች አበራ ካሳ አማካኝነት አባገስጥን ለማግባባት ቢሞክሩም አልተሳካላቸውም። ቀደም ብለው በ1930 ዓ.ም በሙሴ ሳባስቲኖ ካስተኛ አማካኝነት አንድ የእርቅ ሐሳብ አቅርበውላቸውም ነበር ለእርሳቸውና ለተከታዮቻቸው ሙሉ ምህረት ሰጥተው ንብረታቸውን መልሰው ደሞዝ ቆርጠውላቸው በሰላም እንዲኖሩ የሚል ይህ ሁሉ ግን ራስ አበበ አረጋይን አላማለላቸውም። ካስተኛ የጣሊያን ተወላጅ ሲሆን በዳግማዊ ሚኒሊክ ዘመነ መንግስት ጀምሮ በኢትዮጵያ የኖረና አማርኛ አቀላጥፎ የሚናገር የብዙ መኳንንቶች ባለሟል የነበረ ነው። በሌላ ጊዜ ደግሞ ኩሬድ ማልቲ ባለቤቴና ልጅ እንዳትል በክብር ተቀምጠውልሃል፣ ለአገሬ እንዳትል እስካሁን የደከምከው የሚደነቅ ነው ይበቃሃል። ምንም ትርፍ ላታገኝበት ለሸዋ ብለህ አትድከም፣ ይልቅስ ምክሬን ተቀብረህ ብትገባ ይሻልሃል የሚል ደብዳቤ በምሬ የፈለቀ እጅ ላኩባቸው። ለዚህ ደብዳቤ አባ ኮስተር ሲመልሱም የባለቤቴና የልጄ በደንብ መያዝ ከተቀደሰው ተግባሬ የሚያስተጓጉለኝ አይሆንም። እኔም ሆንኩ ሌሎች የኢትዮጵያ አርበኞች ከእናንተ ጋር የምንታገለው ለውድ ሀገራችንና ለውድ ህዝቦቿ ነፃነትና ክብር መሆኑን ወቀው ማንኛውም ኢትዮጵያዊ በጣሊያን በፋሽስት ኮቴ ሲረገጥ እንደማይኖር አረጋግጠልሃል የሚል ቁርጥ ያለ መልስ ላኩናት። ጥረታቸው ሁሉ ሳይሳካ ጣሊያኖች አባ ገስጥን ለመያዝ ከደብረ ብርሃን ወደ አዲስ አበባ ያዘዋወሩትን የበኩር ልጃቸውን ልጅ ዳንኤልን መሳሪያ ለማድረግ ወሰኑ። ወጣቱ አርበኛ በዚያን ጊዜ ባስቀመጠው ማስታወሻ በአባቴ እምቢታ ምክንያት በህይወቴ ላይ የአባቴ ዕዳ ከፋይ እንደመሆንና በማግስቱም እንደምሰቀል ማጆር ሉችቲ ነገረኝ። ምን አይነት የስቃይ ሌሊት እንዳሳለፍኩ መገመት ይቻላል። ላፍታም እንኳን ከማልቀስ ሳላቋረጥኩም ነበር። አንዱ ሻማ ሲያልቅ ሌላ በመለኮስ መቤታችንን ስማጸን አደርኩ። ሲነጋጋ ሊወስዱኝ መጡ። እንደፈራሁት ግን አልሰቀሉኝም። በግሩም ነጭ ፈረስ አድርገው አባቴን እጁ እንዲሰጥ እንዳግባባው ወደ አንኮበር ላጉኝ። ከአባቴ ጋር ስገናኝ የምለውን ሊያደምጠኝ ፍቃደኛ አልሆነም። እጁን እንደማይሰጥ በማያወላውል ሀሳብ ስለገለጸልኝ እዛው ቀርች እስከ መጨረሻው ከእርሱ ጋር በመሆን ተዋጋሁ። በማለት ገልጾታል። ጣሊያኖች ተስፋ አልቆረጡም። በኢትዮጵያ የጣሊያን ንጉሥ ምክትል እንደራሴና የሸዋ ገዢ ጄኔራል ናዚ ደግሞ ኢትዮጵያ የመኳንቶቹን ላከባቸው እርቅ ከተፈለገ በአካባቢው ከሚገኙ ምሽጎች የጣሊያን ወታደሮች እንዲወጡ ይደረግ በማለት አባገስጥ ቅድመ ሁኔታ አቀረበ። መልእክተኞቹም መልእክቱን ተቀብለው በደጃዝማች ደጀኔ ወልዴ ሸኝነት ወደ አዲስ አበባ ተጓዙ። በዚያን ጊዜ አዲስ አበባ በምስራቅ አፍሪካ የጣሊያን ቀኝ ግዛት ዋና ከተማ፣ የጣሊያን ንጉሥ እንደራሴ የዱካዶ አስታ ዋና የሸዋ ገዥ ጄኔራል ናዚ መቀመጫ ሆናለች። በአዲስ አበባ ከተማ የአገር ተወላጆችና የነጮች መኖሪያ ሰፈር ተለይቷል። ላገር ተወላጆች አዲስ አበባ ከተማ ተከልሏል። የሀገር ተወላጆች ሰፈር ኳርቲር እንዲጁኖ ነው ተብሏል። የመገበያ ስፍራውን ደግሞ መርካቶ ተብሎ ተሰይሟል። የቅዱስ ራኤልና የቅዱስ ቄርቆስ ቤተ ክርስቲያን አካባቢዎች ደግሞ የነጮች መኖሪያ እንዲሆን ተመርጠው የካሳንቺስ ካዛ ፓፑላሪ ባለፎቅ ህንፃዎች ታንጽውባቸዋል። ያን ጊዜ ጣሊያኖች ወደሚኖርበት ሰፈር ኢትዮጵያውያኖች አይገቡም ነበር። በርቅ ድርድር ወቅት አርበኞቹ ጎፈሬያቸውን እንደክምር ኮፍሰው የኢትዮጵያን ሰንደቅ ዓላማ በትከሻቸው አወራርደው በመሃል ከተማ በአውቶሞቢል ተዘዋወሩ። በከተማይቱ አርበኞች በኩራት መዘዋወራቸው አዲስ አበባዎችን አስደስታቸው። አርበኞች ከጣሊያን መንግስት ጋር ሲገናኙ ይዘው የመጡት መልእክት አስረክበው የተሰጣቸውን መልእክት ተቀብለው መስከረም 28 ቀን 1932 ዓ.ም ወደ አባገስጥ ተመለሱ። አባገስጥም አርበኞቹን ሰብስበው የእርቁ ድርድር የእረፍት ጊዜ ለማግኘት ስለሚረዳ በጣሊያን መንግስት አመቻችነት በየክፍሉ ለሚገኙ አርበኞች ጉዳዩን ለማስረዳት መልእክተኞች ላኩ። አባገስጥ ከጣሊያን ጋር ታርቆ ሊገ ነው የሚል የተወናበደ ዜና እንዳይሰሙ በማስጠንቀቅ መልእክት ላኩ። ከዚህ በኋላ በርቁ የተስማማ ለማስመሰል የጣሊያ ጦር ከሸዋና ከአካባቢው እንዲነሳ ጄኔራል ናዚ አዘዘ። የእርቅ ድርድሩ ቀጥሮ ሳለ በኢትዮጵያ የጣሊያን ደራሲ የሆነው ዱካ ዶኦስታ ለጉብኝት ወደ ሽኖ በሄደበት ወቅት የራስ አበበ አረጋይ ባለቤት ወይዘሮ ቆንጂትን ከስር ተለቀው ከባለቤታቸው ጋር ለመቀላቀል ወደ ሞሶ ቤት ሄዱ። የእርቅ ድርድሩ ለቤተሰቡ መገናኘት ምክንያት ቢሆንም በሌሎች አርበኞች ዘንድ ጥርጣሬ ፈጠረ። ጥርጣሬውንም ለማስወገድ አባገስጥ ወዲያውኑ ለአርበኞች መሪዎች ደብዳቤ ጻፉ። ፍጹም እርቅ መስሏቸው እንዳትታለሉ አበበ ለጠላት ሊገባ ነው ብላችሁ የምታስቡ በእግዚአብሔር ስም እምልላችኋለሁ። የኔ ሐሳብ በጦር ሜዳ የቆሰሉት እንዲሽሩ፣ የተጎዱት አርበኞች እንዲያገግሙ፣ ወላን አደጋ በመንከራተት የደከሙ ከብቶቻችን እንዲጠነክሩ ነው። ይህንን ንግግር የጀመርኩት፣ ይህንንም ከእኔ ዘንድ ተልከው ከመጡ ወንድሞቻችሁ ልትረዱ ትችላላችሁ የሚል ደብዳቤ ነበር። በመካከሉ በርቅ ድርድሩ በተፈጠረው የተረጋጋ ሁኔታ በመተማመን የጆሮ አርበኞች ቀኝ አዝማች አድማሴ ማገጃ፣ ቀኝ አዝማች ጎሽሜ፣ ግራ አዝማች ተምትምና ሌሎች አርበኞች ለምክር ወደ አባ ገስጥ በነዋሪ በኩል ሲያልፉ ተይዘው ተገደሉ። አባ ገስጥ ለጄኔራል ናዚ ይህን ያደረጉትን ጣሊያኖች አሳልፎ እንዲሰጣቸው ይህ ካልሆነ ግን እርቁን አፍርሰው ጦርነት እንደሚጀምሩ በራሱ መልእክተኛ በማጆር ሎኬቴ ይላከበት ጄኔራል ናዚ ይህንን ለማድረግ ፈቃደኛ ሳይሆን ቀረ። አርበኞቹ በተለያየ አቅጣጫ ተሰማርተው ጠላትን ለመውጋት ተስማሙ። ውሳኔውም ለጠቅላላ ሰራዊት በአባ ገስጥ ሲገለጥ ሰራዊቱም አባ ገስጥ አቢ ያሳጠረው አጥር አልበገር ማለ ያምቢ አጥር፣ ያምቢ አጥር እያለ ፎከረ። አርበኞች በተሰማሩበት ግንባር ጠላትን መፈናፈኛ እያሳጡ ያስጨንቁት ጀመር። የጣሊያን ጦር በየጦር ግንባሩ የሽንፈት ሻማ መከናነብ ጀመረ። በመጨረሻም በጌዲዮን ጦርና በአርበኞች እየተመሩ ግርማዊ ቀዳማዊ ኃይለሥላሴ በጎጃም በኩል ወደ ኢትዮጵያ ዘለቁ። ንጉሠ ነገሥቱ ሚያዝያ 22 ቀን 1933 ዓ.ም ከደብረ ማርቆስ ከተማ ተነስተው ወደ አዲስ አበባ ሲያመሩ ራስ አበበ አረጋይ ፍቼ ድረስ በመሄድ በሰልፍ ተቀብሏቸው። ጉዞውም ወደ አዲስ አበባ ተቀጠለ። ሚያዝያ 7 ቀን 1933 ዓ.ም ጠዋት ንጉሠ ነገሥቱ እንጦጦ ማርያም በር ላይ ሲደርሱ ስመጥሩ አርበኛ ራስ አበበ አረጋይ ቁጥራቸው ወደ 10 ሺህ የሚጠጉትን አርበኛ ሰራዊታቸውን አሰልፈው እጅግ የደመቀና የጋላ አቀባበል አደረጉላቸው። ቀዳማዊ ኃይለ ሥላሴ እንጦጦ ሲደርሱ ኦርድ ውንጌት በተዘጋጀው የጉዞ ፕላን ንጉሠ ነገሥቱ በነጭ ዳንግላ ፈረስ ላይ ሆነው በጌዲዮን ጦርና በኢትዮጵያ አርበኞች ታጅበው ከመገናኛ ከተማቸው እንዲገቡ ነበር። ጃንሆይ ግን በተዘጋጀው ነጭ ፈረስ ላይ ተቀምጦ ጉዞውን የሚመራው እሱ ራሱ ኮሮኔል ውንጌት እንዲሆንና በአርበኞቻቸው በጌዲዮን ጦር መካከል በግልጽ አውቶሞቢል እየተጓዙ ከእንጦጦ አዲስ አበባ ለመግባት ፈቀዱ። ንጉሳዊ ጉዞ በዚሁ ጃንሆይ በፈቀዱት መንገድ እንዲሆን ተወስኖ በጀኔራል ካኒንግሃም በኩል ደግሞ በሞተር ብስክሌቶች ና በቀላል ታንኮች ላይ ሆነው ንጉሰ ነገስቱን የሚያጅቡ የደቡብ አፍሪካ ወታደሮች ከፖሊስ ሰራዊት ፈረሰኞች ጋር ወደ እንጦጦ ተልከው መጡ። የጉዞ ዝግጅት በመጠናቀቅ ላይ እንዳለ ከጄኔራል ካኒንግሃም የተላከ አንድ መልእክት ይደርሳል። መልእክቱም ቁጥራቸው ከ10000 በላይ የሚገመተው በራስ አበበ አረጋይ የሚመሩት አርበኞች ንጉሰ ነገስቱን አጅበው ወደ አዲስ አበባ ከመምጣት ለ48 ሰዓት ያህል እዚያው ያሉበት እንጦጦ ሰፍረው እንዲቆዩ የሚል ነበር። ዊንጌት በዚህ ጊዜ ከጃንሆይ አጠገብ ከነበሩት መካከል አንዱን አርበኛውን አቶ ጌታሁን ተሰማን እንዲያስተረጉሙለት ጠይቆ የጀኔራል ካኒንግሃምን ሀሳብ ለራስ አበበ ነገራቸው። ራስ አበበ መልእክቱን እንደሰሙ በመልሳቸው አልቀበልም። ንጉሥ ነገሥታችን በፋሽስት መንግሥት በኢትዮጵያ ላይ የሚፈጽመውን ግፍ ለዓለም መንግሥታት ለማሳወቅ ወደ አውሮፓ ሲሄዱ እኛም አዲስ አበባን ለቀን በየጫካውና በየገደሉ ከጠላቶቻችን ጋር ለነጻነታችን ስንዋጋ አምስት ዓመታት አሳልፈናል። ዛሬ የእግዚአብሔር ፈቃድ ሆኖ የወዳጃችን የእንግሊዝ እርዳታ ተጨምሮበት ንጉሣችን የነጻነታችን ችቦ እያበሩ ወደ መናገሻ ከተማቸው ሲያመሩ እኛ ተነጥለን እዚህን ጦጦ እንድንቆይ የምንጠየቀውን አንቀበለውም። አሁን የቆምነው ነፃ በሆነችው በሀገራችን መሬት ላይ ነው። ዛሬም መጓዝ የተዘጋጀ ነው። ነፃ ወደ ሆነችው ወደ አዲስ አበባ ከተማችን ነው። ምናልባት የአዲስ አበባ ከተማን ጸጥታ ስግቷችሁ ከሆነ እኛ በቂ ኃይል ስላለን ቀድመን ደርሰን እንጋፈጥላችኋለን። ከዚህ ሌላ ባታ አስቸግሩን ይሻላል። እኛ ውለታችሁን ማሰብ እናንተም ምስጋናችሁን መቀበል የሚገባ ነው። ከዚህ ውጭ የምንጠይቃችሁ የለም ብለው መለሱ። ውንጌት በራሳ በመልስ እጅግ ተማረከ። ወዲያውኑ ለካኒንግሃም ባስተላለፈው ቃል የታወቀው ጀግና የአርበኞቹ መሪ አበበ አረጋይ ከጃንሆይ ተለይተን መቅረት ጨርሶ የማይታሰብ ነው ብሏል። የንጉሠ ነገሥቱም አቋም ይሄው ስለሆነ ሐሳቡን ከመቀበል በስተቀር ምርጫ የለም በማለት አስታወቀ። ካኒንግሃም ሚያዝያ 7 ቀን 1933 ዓ ም ንጉሠ ነገሥቱ በከፍተኛ አጀብ እኩለ ቀን ላይ በታላቁ የዳግማዊ አጤ ምኒልክ ቤተ መንግሥት ሲደርሱ የክብር ዘብ አሰልፎ የደስታ መድፍ እያስተኮሰ ተቀበላቸው። የቀድሞ የአራዳ ዘመኛ አለቃ የሸዋ አርበኛ ጀግናው ራስ አበበ አረጋይ ሜጀር ጄኔራልነት ማዕረግ ተሰጥቷቸው የአዲስ አበባን ገዥነት ተሹመው ወደ መኖሪያ ቤታቸው ተመለሱ። ራስ አበበ አረጋይ በመጀመሪያ ሹመታቸው ያደረጉት የከተማውን ሰላም ማረጋጋት ነበር። የአባ ገስጥ የማረጋገጥ ችሎታ በሌላ ቦታም ስለተፈለገ አዲስ አበባን ለጥቂት ወራት ካስተዳደሩ በኋላ የሲዳሙ የቦረናና የወላይታ ሀገረ ገዥ ተብለው ተሾሙ በአገረገዥነት ለጥቂት ጊዜ እንደሰሩ ከነጻነት በኋላ የጦር ሚኒስትር እንደገና ሲቋቋም የመጀመሪያው የጦር ሚኒስትር ሆነው የካቲት 16 ቀን 1934 ዓ ም ተሾሙ በጦር ሚኒስትር ስራ ላይ ጸጥታው በማስከበር ለአራት ዓመታት በትግራይ ከቆዩ በኋላ ሰላምና መረጋጋት ሲሰፍን ወደ መደበኛ ስራቸው አዲስ አበባ ተመለሱ በጦር ሚኒስትርነት ስራ ላይ ለሰባት ዓመታት ተቆዩ በኋላ ደግሞ ሰኔ 30 ቀን 1941 ዓ ም የአገር ግዛት ሚኒስትር ተብለው ተሾሙ ግንቦት ሃያ ሰባት ቀን 1947 ዓመተ ምህረት በሌፍተናንት ጄኔራልነት ማዕረግ የመከላከያ ሚኒስትር ተብለው ተሰይመው ሕይወታቸው እስካለፈበት ድረስ አገልግለዋል። አርበኛ ራስ አበበ አረጋይ የተወለዱት በተጉለት ቡልጋ አውራጃ በጅሩ ዋዩ ወረዳ አብደላ ትባል አነስተኛ መንደር ነሐሴ 14 ቀን 1896 ዓ.ም ነበር። አባታቸው አረጋይ በቸሪ በሙግት ስርዓት የበሰሉ ስለነበሩ በየጊዜው በተለያየ ሁኔታ በዳኝነት ሰርተዋል። አፈንጉስም ለመሆን በቅተዋል። በመጨረሻም የአክሱም ጽዮን ንቡረ እድ ተብለው ተሾሙም ነበር። እናታቸው ወይዘሮ አስካለማርያም ደግሞ የዳግማዊ ምኒልክ የጦር አበጋዝ የነበሩ የራስ ጎበና ዳጨው ልጅ ናቸው። ራስ አበበ አረጋይ በልጅነታቸው መምህር ተቀጥሮላቸው የግዕዝ ጽፈት፣ የሀገር ወግና ስርዓት፣ መንፈሳዊ ትምህርትና ስነምግባር ምግባር እየተማሩ አደጉ። እንደዚሁም በአዲስ አበባ ከተማ በተቋቋመው የተፈሪ መኮንን ትምህርት ቤት ገብተው በፈረንሳይኛ ቋንቋ ዘመናዊ ትምህርት ተከታትለዋል። በክብር ዘበኛም ገብተው ወታደራዊ ስልጠና በመውሰድ በመጀመሪያ በምክትል መቶ አለቃነት፣ በመቀጠል የሻምበልነት ማዕረግ አግኝተዋል። ሌፍትናል ጀነራል ራስ አበበ አረጋይ በታህሳሱ ወር በ1953 ዓ.ም በዘልማድ የታህሳሱ ግርግር ተብሎ በሚጠራው የመፈንቅለ መንግስት ሙከራ ምንም በማያውቁት ነገር በሰላም ከቤታቸው ተወስደው በመፈንቅለ መንግስቱ አድራጊዎች በ56 ዓመታቸው ተገደሉ። አርበኛ ራስ አበበ አረጋይ ገና በ32 ዓመት ዕድሜያቸው ለሚወዷትና ለሚያከብሯት እናት አገራቸው ምንጊዜም ሲደነቅና ሲወደስ የሚኖረውን ፍሬያማ አገልግሎት ያበረከቱ ታላቅ አርበኛ ናቸው። ጣሊያን ምንም እንኳን እናታቸውን፣ ባለቤታቸውን፣ የ15 ዓመቱን የበኩር ልጃቸውንና በራስነቱ ሳይጠግቡት ከእናቱ ጋር በማድረጉት ልጃቸው በማስፈራራት ሊይዟቸው ቢሞክሩም ከቤተሰባቸው ፍቅር የአገር ፍቅር አስበልጠው ያገኙትን ከፍተኛ ድል የኢትዮጵያ ታሪክ እጅግ የተከበረውን ስፍራ ሰጥቶ ሲያስታውሳቸው ይኖራል። ከቶ ሞሶሎኒ ምን አቅበጠበጠው? አልነገረውም ወይ ካድዋ ያመለጠው? የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ዝግጅት በሌላ ጊዜ እንመለሳለን። በያላችሁበት ሰላምና ጤና እንመኛለን። ጤና ያስጥልን።